አሜሪካ በሚስጥር ለሩሲያ ምልጃ መላኳ ተሰማ። ሚስጥራትን በማውጣት የሚታወቀው አክሲዮስ የዶናልድ ትራምፕ ሰዎች ከጀርባ ሩሲያን የሚጠቅም የሰላም ስምምነት እያረቀቁ እንደሚገኙ ተዘግቧል። ይህ እንደተጠበቀ ሆኖ ሩሲያ በዩክሬን ላይ ከ500 በላይ ድሮንና ሚሳኤል አዝንባለች። ቢቢሲ እንዲህ አይነቱ ጥቃት ታይቶ አይታወቅም ብሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም በአስደንጋጩ ጥቃት ዙሪያ መግለጫ ሰጥተዋል። ይህ ብቻ አይደለም፣ የሩሲያ የጦር መርከብ ወደ እንግሊዝ መንቀሳቀሱ ተሰምቷል። እንግሊዝን ተጠግቶ የሀገሪቱ የመከላከያ ሚኒስቴር ድምፁን እንዲያሰማም አድርጎታል። ይህ ነገር ተደጋግሟል፣ ሩሲያ እየተጋፋችን ነው ብሏል የለንደኑ መስሪያ ቤት። ይህ እንዳለ ሆነው ሩሲያ ከዩክሬን ጋር ከባድ ፍልሚያ ውስጥ ብትገኝም አነጋጋሪውን ሱ 57 የጦር ጀት ለሌላ ሀገር ልትሸጥ መሆኑ ተሰምቷል። ጉዳዩን ሞስኮም ማረጋግጠዋለች። በሌላ በኩል ግብፅ ከባድ መርዶ ሰምታለች። እስራኤል በግብፅ ድንበር በጦር የታገዘ ሰፈራ እንደምታደርግ ይፋ አድርጋለች። በሌላ በኩል የእስራኤሉ የጦር መሳሪያ አምራች ከጋዛው ጦርነት በኋላ ታይቶ የማይታወቅ ትርፍ ማግኘቱን አሳውቋል። የእስራኤልን መሳሪያ የአውሮፓ ሀገራት በገፍ እየታጠቁ መሆኑም ተነግሯል። እንዲሁም ጀርመን በጋዛ የሚገኙ ነዋሪዎችን ሳይሆን አህያዎችን ብቻ ለሕክምና ወስዳለሁ ማለቷ እየተወገዘ ይገኛል። ጀርመን አህያዎቹን ተቀብላ ማስተናገድ መጀመሯ ሲሰማ ብዙዎች ቀልድ መስሏቸው የነበረ ቢሆንም ከሰው ይልቅ እንስሳ የመረጠችው ጀርመን ትዝብት ውስጥ ወድቃለች። ለመሆኑ በርሊን እንዴት አህያዎቹን ከጋዛ ልታስገባ ቻለች? አስገራሚውን ዝርዝር እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ እንዲሁም የጥልቅ እና የፈጣን ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ቢያንስ 20 የሚሆኑ ሰዎች ሞተዋል አለች ዩክሬን። ምዕራባዊ ዩክሬንን በከፍተኛ መጠን ያናወጠው የሩሲያ ድብደባ በርካቶች የተገደሉበትና የቆሰሉበት ነው ብላለች ኪየቭ። ሀያ ሰዎች ሞተውብኛል፣ 66 ሰዎች ደግሞ ቆስለውብኛል ነው የምትለው ሀገረ ዩክሬን። ከነዚህ ውስጥ 16 የሚሆኑት ደግሞ ሕፃናት ናቸው ተብሏል። ኪየቭ ተጠቃሁ ያለችው ተርኖፔል በተባለው ከተማ ላይ በወረደው የድሮንና የሚሳኤል ዶፍ ነው። በልቪቭም በካርኮቭም በተመሳሳይ የድሮንና የሚሳኤል ጥቃቶች ተጠናክረው መቀጠላቸው ታውቋል። ቢቢሲ እስካሁን ጦርነቱ ከተጀመረ ጊዜ አንስቶ ከተደረጉ ከባድ ማጥቃቶች መካከል አንደኛው ነው ብሎታል። የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪም በትንሹ 47 ድሮኖች እና 47 ሚሳኤሎች ተወንጭፈውብናል ጉዳቱ በጣም ኃይለኛ ነው። አሁን ከፍርስራሽ ሰዎችን ማውጣት ራሱ ከባድ ስራ ሆኖብናል። ይህ ደግሞ በተለይ በቴርኖፒል ከባድ ፈተና ደቅኖብናል፣ ብለዋል ዜሌንስኪ። በቪዲዮ ጭምር የታገዘ መግለጫ ነው በጉዳዩ ላይ የሰጡት። የቢቢሲ ዘገባ አካባቢው በጭስና በእሳት ተሞልቶ ታይቷል ሲል አስቀምጧል። ይህ እንደተጠበቀ ሆኖ የሩሲያ የጦር መርከቦች ወደ ዩናይትድ ኪንግደም ተንቀሳቅሰዋል ተብሏል። በተለይ በስኮትላንድ አካባቢ የታየው የሩሲያ የጦር መርከብ መነጋገሪያ ሆኗል። ዩናይትድ ኪንግደም እንዲህ አይነቱ ነገር ሲሆን ይህ የመጀመሪያ ጊዜ አይደለም። 2025 ከገባ በኋላ እንኳን ሁለት ጊዜ ነው የሩሲያ የስለላ መርከብ ወደ እኔ የተጠጋው ስትል መግለጫ ሰጥታለች። የእንግሊዝ ባህር ኃይልና አየር ኃይልም ከሩሲያ የተነሳውን የጦር መርከብ በተመለከተ የቅኝትና የመጋፈጥ ሥራ እንደሰሩም ለንደን አሳውቃለች። የሩሲያ የጦር መርከብ በጨረር የታገዘ ትንኮሳ አድርጎብናል፣ ጨረሮቹንም በአብራሪዎቻችን አይኖች ላይ አሳርፏል ሲል የሀገሪቱ የመከላከያ ሚኒስቴር መግለጫ ሰጥቶበታል። ያንታር የተባለው የሩሲያ የጦር መርከብ በኔቶ ግዛት አካባቢ ሲንቀሳቀስ ይህ ለመጀመሪያ ጊዜ አይደለም ነው የተባለው። ይህ የስለላ መርከብ በባህር ውስጥ የሚገኙ መሰረተ ልማቶችን ይሰልላል። የነዳጅ ማስተላለፊያዎችን፣ የኢንተርኔት ገመዶችንም ጭምር የት እንዳሉ፣ የት እንደተቀመጡና ምን አይነት ሁኔታ ላይ እንደሚገኙ በመሰለል ይታወቃል ይላል የዲፌንስ ብሎግ ዘገባ። ያንታር በሰሜናዊ ስኮትላንድ አካባቢ ዩናይትድ ኪንግደም የኔ የውሃ ክልል ነው በምትለው አካባቢ ተንቀሳቅሷል። ለሳምንታት ያህልም ቆይቷል ነው የተባለው። የዩናይትድ ኪንግደም የባህር ኃይል ሶመርሴት የተባለችዋን መርከብ በማንቀሳቀስ እንዲሁም የብሪታንያ አየር ኃይል ፒኤት የተባለውን አውሮፕላን ወደ አካባቢው በማንቀሳቀስ የሩሲያውን የጦር መርከብ ተጋፍጧል ብለዋል የሀገሪቱ የመከላከያ ሚኒስትር፣ ሚኒስትሩ ጆን ሃሊ የሩሲያ እንቅስቃሴ ምንም እንኳን ጉዳት ባያደርስም እንዲህ አይነቱ ትንኮሳ ተጠናክሮ እንደሚቀጥል አመላካች ነው፣ ጥንቃቄ ያስፈልጋል ብለዋል። ለሩሲያዎች መልእክት አለኝ፣ እናያችኋለን። የምታደርጉትን ነገር በሚገባ እናስተውላለን። ችግር ከመጣም ኃይላችን እርምጃ ለመውሰድ ዝግጁ ነው ሲሉም አስጠንቅቀዋል። በሌላ በኩል አሜሪካ ከሩሲያ ጋር በሚስጥር እየተነጋገረች ነው ተብሏል። በሚስጥር የተላከው መልእክትም ሞስኮና ኪየቭ እንደደረሰ ተሰምቷል። አክሲዮስ እንደዘገበው አሁን ጥሩ ጊዜ ነው ያሉት የአሜሪካ ዲፕሎማቶች የዩክሬኑን ጦርነት ለማብቃት ከሩሲያ ጋር በሚስጥር እየተነጋገሩ እንደሆነ ተሰምቷል። 28 ነጥቦች እንዳሉት የተነገረ አንድ ሰነድም በአሜሪካ ተዘጋጅቷል ነው የተባለው። ይህ ሰነድ በዋናነት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሩሲያ ዋቻቸው ቭላድሚር ፑቲን ጋር በነሐሴ ወር በአላስካ ሆነው ያወሩትን ነገር ያካተተ እንደሆነም ተሰምቷል። በርከት ያሉት ነጥቦቹ ለሩሲያ ያደሉ ሳይሆኑ አልቀረም ብሏል አክሲዮስ በዘገባው። የትራምፕ ልዩ ልኡክ የሆኑት ስቲቭ ዊትኮፍ ይህንን ጉዳይ እየገፉ እንደሚገኙም ታውቋል። ለኪየቭም ለብራሰልስም ሰነዱን በማቀበል ስለ ድርድሩ እየመከሩ እንደሚገኙ ተሰምቷል። ከሰሞኑ ራሳቸው ፕሬዚዳንቱ ዶናልድ ትራምፕን ጨምሮ ምክትላቸው ጄዲ ቫንስ እና ሌሎችም የዩክሬን ሰላም ብዙም ሩቅ እንደማይሆን እየተናገሩ ተደምጠው ነበር መሬት ላይ ያለውን ሁኔታ ያገናዘበ ተጨባጭ የሰላም ሐሳብ አምጥቻለሁ ብላ እያሰበች የምትገኘው አሜሪካ ሁሉንም ወገኖች ለማካተት ጥረት እያደረገች እንደምትገኝ አክሲዮስ ዘግቧል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ግን በዚህ ጉዳይ ላይ ብዙም አዲስ ነገር የለም ነሐሴ ላይ ሁለቱ መሪዎች በአካል ከተገናኙ በኋላ ብዙም አዲስ ነገር የለም ብለዋል። አክሲዮ ሲያነጋገራቸው የሩሲያው ተደራዳሪ ኪሪል ዲሜትሪቭ ግን ምናልባት በዚህ ጉዳይ ላይ ሩሲያ የምታውቀው ነገር አለ ወይ የሚል ፍንጭ የሰጠ ንግግር ተናግረዋል። ኪሪል ዲሜትሪቭ ከስቲቭ ዊትኮፍ ጋር ከሳምንታት በፊት በጉዳዩ ላይ እንደመከሩ አልሸሸጉም። ስቲቭ ዊትኮፍ ከዩክሬን በኩልም ሰዎችን ለማናገር የሞከሩ ሲሆን በተለይ ሮስተም ኡሜሮቭ ከተባሉት የዩክሬን ከፍተኛ ባለሥልጣን ጋር መምከራቸው ተነግሯል። ኡሜሮቭ ቀደም ሲል የመከላከያ ሚኒስትር የነበሩ ሲሆን በአሁኑ ሰዓት የዩክሬን ብሔራዊ ጸጥታና የመከላከያ ካውንስል ጸሐፊ ናቸው። ይሁንና ከሰሞኑ ዩክሬን ከተዘፈቀችበት የሙስና ቅሌት ጋር በተገናኘ ወደ አሜሪካ ቤተሰቦቻቸውን ለመጠየቅ አምርተው ላይመለሱ እንደሚችሉም እየተነገረ ይገኛል። እናም በዚህ በኩል ያለው የድርድር መስመር ሊቋረጥ የሚችልበት ሰፊ እድል እንዳለ እየተነገረ ነው። ዜሌንስኪ ወደ ቱርክ አምርተው በሰላም ጉዳይ ላይ በቀጥታም በተዘዋዋሪም ሊነጋገሩ ይችላሉ የሚለው ነገር እንደተጠበቀ ሆኖ አሜሪካ ከመጋረጃ ጀርባ ይህንን ጉዳይ እየገፋችበት ነው ተብሏል። ከፑቲን ጋር ተደጋጋሚ የስልክ ልውውጥ ያደረጉት እንዲሁም በአካል በአላስካ የተገናኙት ዶናልድ ትራምፕ ጉዳዩ ብዙም በሚዲያ ሳይጮህ ከጀርባ ስራውን የመጨረስ ፍላጎት እንዳላቸው ተመላክቷል እየተባለ ይገኛል። ከሩሲያ ጉዳይ ሳንወጣ አነጋጋሪውን ሱ 57 የጦር ጀት ለአንዲት ሀገር እያቀረበች እንደሆነ ሞስኮ አረጋግጣለች። ዩኤሲ የተባለው የሀገሪቱ የአውሮፕላን ምርት አምራች እንደተናገረው ወደ አንዲት ሀገር ሱ 57 የጦር ጀት የማድረሱን ተግባር ሩሲያ ፈጽማለች። ይህች ሀገር ግን በስም እንዳልተጠቀሰች ተሰምቷል። የአምስተኛው ትውልድ ዘመናዊ የጦር ጀት ነው የሚባለው ሱ 57 ከአሜሪካው ኤፍ 35 እና ኤፍ 22 የጦር ጀቶች ጋር የሚስተካከል እንደሆነ ይነገርለታል። ቻይናም የአምስተኛው ትውልድ የጦር አውሮፕላን አላት፤ ጄ 20 ይባላል። በዚህ ምድብ ውስጥ የሚገኘው የተራቀቀው ሱ 57 ገና እንደሚመረት በታወቀበት ሰዓት ነበር በብዙዎች ትኩረት ያገኘው ዩናይትድ ኤርክራፍት ኮርፖሬሽን የተባለው የሩሲያ የአውሮፕላን አምራች ኩባንያ ዋና ስራ አስፈጻሚ የሆኑት ቫዲም ባዴካ እንደተናገሩት አንዲት ሀገር ይህንን የጦር ጀት እየተረከበች ትገኛለች። ለሩሲያው የቴሌቪዥን ጣቢያ ቻናል ዋን እኒህ ባለስልጣን እንደተናገሩት ይህች ሀገር የተረከበችው የጦር ጀት አሁን ለግዳጅ ብቁ ሆኗል። ምናልባት ይቺ ሀገር ህንድ ትሆን አልጄሪያ የሚሉ ግምቶችም ተጠናክረው ቀጥለዋል። የአልጄሪያ መገናኛ ብዙሃን ከወራት በፊት ሱ 57 ወደ አልጄሪያ እንደሚመጣና የአልጄሪያ አብራሪዎችም በሩሲያ የጦር ጀቱን የማብረር ልምምድ እንዳደረጉ አሳውቀው ነበር። ሩሲያ ሱ 57ን በብዛት ያመረተች ባይሆንም ቆጥባ ወደ ውጭ ሀገር የመላክ ፍላጎት እንዳላት ታውቋል። ከዩክሬን እና ከኔቶ አጋሮች ጋር በቀጥታም በተዘዋዋሪም እየተፋለመች የምትገኘው ሩሲያ ለራሷ ማምረት ብቻ ሳይሆን ለሌሎች የመሸጥ አቅም እንዳላት አሳይታለች። በርካታ ማዕቀቦች የተከናነበችው ሞስኮ በማዕቀቦች ውስጥ ሆናም የጦር መሳሪያዎችን ከማምረትም አልፋ ወደ ሶስተኛ ሀገር ማስተላለፍ ችላለች ነው የተባለው። በሌላ በኩል እስራኤል በግብፅ ድንበር ሰፋሪዎችን ልታሰፍር እንደሆነ ተሰምቷል። የሀገሪቱ የሰፈራ ጉዳይ ሚኒስቴር ይፋ እንዳደረገው እስራኤላውያን በግብፅ ድንበር ይሰፍራሉ። ኒትዛና የተባለውን መተላለፊያ እንደሚቆጣጠሩም ይጠበቃል። በአካባቢው ያለውን ሕገወጥ ንግድ ለመቆጣጠር ነው እስራኤል ይህንን አደርጋለሁ ያለችው። ነገር ግን ሕገ ወጥ ንግድንና ከጸጥታ ጋር የተገናኙ ጉዳዮችን ምክንያት አድርጋ ነዋሪዎቿን ማስፈር የለመደችው እስራኤል ትችት እየቀረበባት ይገኛል። ያም ሆነ ይህ ግን የግብፅን ጦር የሚያስጨንቅ እንቅስቃሴ እስራኤል እያደረገች እንደሆነ ታውቋል። የራፋህ መተላለፊያን እንደፈለገች ስትጠረቅም የነበረችው እስራኤል የግብፅ ጦር ትንፍሽ እንዳይል አድርገዋለች። አልሲሲም አንዳንዴ ለስለስ ብለው ከመናገራቸው ባለፈ እስራኤል ላይ ጉልበታቸውን ለማሳየት አልሞከሩም። አንገታቸውን ደፍተው የእስራኤልን እንቅስቃሴ ከመመልከት ያለፈ ፈቅ ያለ ነገር አላደረጉም። ከዛው ከእስራኤል ሳንወጣ ኤልቤት ሲስተምስ እየተባለ የሚጠራው ድሮንን ጨምሮ የተለያዩ የጦር መሳሪያዎችን የሚያመርተው ግዙፉ የእስራኤል ኩባንያ በትርፍ ላይ ትርፎኛለሁ ብሏል። በትርፍ ተንበሽብሻለሁ ለባለ ድርሻዎችም ከፍተኛ ገንዘብ እያከፋፈልኩ ነው ብሏል። አምና ካተረፍኩት 1.7 ቢሊዮን ዶላር ከፍ ብዬ 1.9 ቢሊዮን ዶላር አትርፌያለሁ ያለው ኤልቢት ሲስተምስ ከእስራኤል ውጪ በርካታ የጦር መሳሪያዎች መሸጡን ይፋ አድርጓል። 69 በመቶ የሚሆነው ገቢው የተገኘውም ከእስራኤል ውጪ ከሸጣቸው የጦር መሳሪያዎች እንደሆነም አሳውቋል። ኩባንያው 25.2 ቢሊዮን ዶላር የሚሆን የጦር መሳሪያ ትዕዛዝ እንደደረሰውም አረጋግጧል። ለእስራኤልም ለአውሮፓም የጦር መሳሪያዎች እየሸጠ በትርፍ ላይ ትርፎኛለሁ ብሏል ኤልቤት ሲስተምስ። በመጨረሻም ጀርመን ያደረገችው ነገር ብዙዎችን አሳዝኗል። በከፍተኛ ጦርነት ከደቀቀችው ጋዛ ሰዎችን ሳይሆን አህያዎችን መቀበሏ ግራ አጋብቷል። የአካባቢ ጥበቃ ተሟጋች ነኝ የምትለው ጀርመን በአካባቢ ጥበቃ ስም ጀርመን በጋዛ ተጎድተዋል ያለቻቸውን እነዚህን አህዮች መውሰዷ ከሰው ይልቅ አህያ እንደሚያስጨንቃት ያሳያል። ጋዛዎች ወደ ጀርመን አትገቡም፣ እንስሳዎች ግን ተፈቅዶላችኋል የሚለው መልእክት ለበርካቶች ስሜትን የሚረብሽ ሆኗል። የጀርመን ፓስፖርት ያላቸውን የጋዛ ነዋሪዎች ጭምር አላስገባም ብላ አህያዎች ተጎድተዋል ብላ ማስገባቷ እያነጋገረ ይገኛል። በጋዛ የተለያዩ የትራንስፖርት አገልግሎት መቋረጡን ነዳጃ ለመግባቱን እና ዕቃ ለማጓጓዝ ፈታኝ መሆኑን ተከትሎ አህያዎች በከፍተኛ መጠን ጥቅም ላይ ውለው ነበር። በዚህም ምክንያት ተጎድተዋል ብላ ነው ጀርመን እነዚህን አህዮች ያስገባችው የተከበረውን የሰው ልጅ ትታ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒ የጥልቅና የፈጣን ዘገባዎች ቤተሰቡ ኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን